በዋነኝነት ግን ማዕከሉ ምንድን ነው ከተባለ የዘመነ ጽጌ አበባ ብሎ ሲመስል በዘመነ ጽጌ የምናቀርባቸው ምስጋናዎች በሙሉ ማዕከላቸው ክርስቶስ ነው። ከክርስቶስ ውጪ ሌላ ማዕከል የላቸው። ነገረ ማርያሙም ከዚህ በኋላ ስለሚመጣ ማለት ይሄን ደግሞ በሰፊ እሱ ራሱ ያስረዳል። የዛ መውኬ ወይ ፈተልኬ አራዛ ተሰርጉ ለለቢስ ይላል ለምሳሌ እስመ ድንግልናዊ ንጽ ብኬ እንታነመ መንፈስ በአንቺ ዘንድ የመንፈስ ቅዱስ ድንግልናዊ ስመስርጋዊ ንጽሕ ብኪ የመለኮት ከስጋ የመዋሃዱ የምሥጢረ ሥጋዌ ንጽህና ስላለ አንቺ አብበሽ ተገኘሽ እንጂ አንቺ ለራስሽ መዋቢያን አልፈተልሽም። ልክ ሰው ይዋበዘ እንደሚለብሰውን ነገር እንደሚፈትል እንደሚያዘጋጅ እንጂ እንደዛ ላዘጋጅ ልክ አበቦች ከራሳቸው ባህሪ በሆነ በመነጨ ነገር እንደሚዋውት ሁሉ አንቺም ከአንቺ በተወለደው ልጅሽ እሷ ወላዲት አምላክ ተብላ ነው የምትከበረ። ወላዲት አምላክ ብላ መመስገን ወላዲት አምላክነት የመሰለ ያማረ ነገር ከየትም አይመጣም። ስለዚህ በሚስጥረ ስጋዊ አንቺ አግኝተ ትችላታል የማጌጧ የአበባነቷ ምሳሌ በራሱ ሚስጥረ